ጅቡቲ አረብ ኤምሬትስን ወቀሰች። አስደንጋጩ የአረብ ኤምሬትስ ተግባር። የበርካታ ሀያላን ሀገራት ማረፊያ የሆነች ጅቡቲ በፕሬዚዳንቷ እስማኤል ኦማር ጊሌ በኩል የተባበሩት አረብ ኤምሬትስን የሚመለከት አስገራሚ ሚስጥር ወጣ። የተባበሩት አረብ ኤሚሬትስ በአፍሪካ ያላት ተጽዕኖ ከፍ እያለ እንደመጣ የሚታወቅ ነው። የተባበሩት አረብ ኤሚሬትስ ብቻ ሳይሆን ሌሎች የአረብ ሀገራትና የአውሮፓ ሀገራት ጭምር በአፍሪካ ላይ ያላቸው ፍላጎት የተለያየ ነው። የተባበሩት አረብ ኤሚሬትስ በባህር በር፣ በወታደራዊ ግንኙነት እንዲሁም በኢኮኖሚ ትስስር ከአፍሪካ ጋር ተሳስራለች። ታዲያም እኚህ የጅቡቲ ፕሬዚዳንት በአረብ ኤምሬትስ ላይ ያቀረቡት ክስ ምንድን ነው? የተባበሩት አረብ ኤምሬትስና አፍሪካ ምንና ምን ናቸው? በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ ቪዲዮም ላይ ከማድረግ ቤተሰቡን ይወዳጁያል ወደ መረጃው እናሸጋግራችሁ። የጅቡቲ ፕሬዝዳንት የተባበሩት አረብ ኤሚሬቶች ቀጠናውን እያተራመሰች ነው ሲሉ ከሰሱ። ፕሬዝዳንት ኦማር ጊሌ የተባበሩት አረብ ኤሚሬቶች በአፍሪካ የምታደርገው የ110 ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡ የያዘ ነው ብለዋል። ፕሬዚዳንቱ ሀገሪቷ አካባቢ እንዳይረጋጋ እያደረገች ነው ብለው ሲከሱ ከቅርብ ጊዜ ወዲህ በወደብና ቴሌኮሙኒኬሽን በመሳሰሉ ቁልፍ መሰረተ ልማቶች ላይ የሚታዩ አጋርነቶች ኢኮኖሚያዊ አንድምታ ሳይሆን ያላቸው የአፍሪካ ሀገራትን ሉዓላዊነት ጥያቄ ውስጥ የሚከት ወታደራዊ ዓላማዎችን የያዙ ናቸው ብለዋል። የጅቡቲ ፕሬዚዳንት በተጨማሪ ከዚህን በፊት የተባበሩት አረብ ኤሚሬቶች በእኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጥያቄ ጠይቀው ስላልተቀበልናቸው ናቸው ትኩረታቸውን ወደ ጎረቤት ሀገሮች አድርገዋል ብለዋል። ጅቡቲ በአሁኑ ወቅት እንደ አሜሪካ፣ ቻይና፣ ፈረንሳይና ጃፓን ላሉ ሀገራት ወታደራዊ ሰፈሮችን በባህሯ ላይ ማስጠቀሟ ይታወቃል። የተባበሩት አረብ ኤሚሬትስ በአህጉር አፍሪካ የምታሳድረው ተጽዕኖ ከጊዜ ወደ ጊዜ እየበረታ መጥቷል። በአህጉሪቱ ላይ ጫና ለማሳደር ገንዘብ ፈሰስ ማድረግን ጨምሮ ሌሎችን መንገዶችን ትጠቀማለች። የተባበሩት አረብ ኤሚሬትስ ቅድሚያ የምጣኔ ሀብት ፖሊሲን ታራምዳለች። በተለይም በአፍሪካ ቀንድና የሳህልን ቀጠና ከሌሎች ሀገራት ጋር ወታደራዊ ስምምነቶችን ፈርማለች። ከዚህ ጋር በተያያዘ ህገወጥ ንግድና ከመንግስት ውጭ የሆኑ ታጣቂዎችን ማሰራትም ይጠቀሳል። ባለፉት አስርተ ዓመታት የተባበሩት አረብ ኢሚሬት በአፍሪካ ዋነኛ ተዋናይ ከሆኑት ሀገራት መካከል አንዷ ሆናለች። የምጣኔ ሀብት ፍላጎት አላት። ቀጠናዊ ጫና መፍጠርም ትሻለች። በነዳጅ ሀብት የተትረፈረፈችው የተባበሩት አረብ ኤሚሬት የመከላከያና ወታደራዊ ፍላጎትም አላት። በዋናነትም የሚጠቀሰው በቀይ ባህርና በህንድ ውቅያኖስ ላላት ፍላጎት ነው። የየመን ሁቲ አማጽያን በቀይ ባህር ላይ በቅርቡ ጥቃት ሲዘነዝሩም ነበር። በአፍሪካ ቀንድና የሳህል ቀጠና ያለው አለመረጋጋት ጨምሯል። እነዚህ ክስተቶች ከተባበሩት አረብ ኤሚሬትስ የጀርባበር ዲፕሎማሲ እንዲሁም ከመንግስታት ት ውጪ ካሉ ኃይሎችና ከታጣቂዎች ትስስር ጋር ተያይዘው የሚነሱ ናቸው። ማሳያ ሆኖ የሚጠቀሰው ከሶማሊያ ነጻ አገርነቷን ካወጀችው ሶማሊላንድ ጋራ የተባበሩት አረብ ኤሚሬት ስምምነት መፈረሟ እንዲሁም ለሱዳን ፈጥኖ ደራሽ ኃይል ድጋፍ መስጠቷ ነው። የተባበሩት አረብ ኤሚሬት ስለነገሩ ይፋዊ እውቅና ባትሰጥም አሊያም ደግሞ ይፋዊ መግለጫ ባታወጣም በአፍሪካ ኃይል የመሆን አዝማሚያዋ በጉል ይታያል። ጉዳዩ አወዛጋቢ ቢሆንም እንኳን የተባበሩት አረብ ኤሚሬት ጣልቃ መግባቷና የምጣኔ ሀብት ፍላጎቷን ለማስጠበቅ መሞከሯ አልቀረም። ጫና የማሳደር ፍላጎቱ የተባበሩት አረብ ኤሚሬትስ ላይ መልሶ ሊያሳድር የሚችለው ተጽዕኖ አለ። አካባቢያዊ ፖለቲካዊ አንድምታውም ይጠቀሳል። ከእነዚህ መካከል በአፍሪካ ሊፈጠር የሚችለው አለመረጋጋት አንዱ ነው። የተባበሩት አረብ ኤሚሬትስ ከተለያዩ ግጭቶች ጋር በተያያዘ እንደ ጠላት መፈረጇም ተያይዞ ይነሳል። ታያ የሚሆነው ከአልቃይዳ ጋር ትስስር ያለው አልሸባብ ሲነሳ የተባበሩት አረብ ኤሚሬትስም መጠቀሱ ነው። እስማኤል ኦማር ስለ ኢሳያስ አፈወርቂም አስገራሚ ንግግር አድርገዋል። የጅቡቲ ፕሬዚዳንት እስማኤል ኦማር ጊሌ ኢሳያስ አፈወርቂን የሚከተለውን ከፍተኛ የተባለ ዘለፋ አድርሰውባቸዋል። ኢሳያስ የራሱን ሕዝብ በፍልሰት ከሀገር አሳዶ ጨርሶ፣ ባዶ ሀገር ውስጥ በከፋ ድህነት የተቀሩ ዜጎችን እያኖረ ሌሎች ሀገሮች እንዴት ሀገር እንደሚመሩ ሳያፍር ላስተማር ይላል። በበኩሌ ስለዚህ ሰውዬ ምንም ባልሰማና ብረሳው ደስ ይለኛል ብለዋል። በአፍሪካ ውስጥ የተባበሩት አረብ ኤምሬትስ ገበያ፣ ኢንቨስትመንትና ፕሮጀክቶች እንዲጨምሩ አድርጋለች። ኢትዮጵያን አቆጣጠር ከሁለት ሺ ስድስት ጀምሮ በወደቦች አካባቢ ያለው እንቅስቃሴም ከፍ ብሏል። አለም አቀፍ ሀይሎች አፍሪካ ላይ ጫና ለማሳደር ሩጫ ከመጀመራቸው በፊት ነው የተባበሩት አረብ ኤምሬት ሚናዋ እንዲጎላ ጥረት የጀመረችው አፍሪካ በተፈጥሮ ሀብቷ ማለትም በነዳጅ በማዕድን ና በግብርና ውስጥ እምቅ ጥሪቷ ምክንያት አይን በስቶባታል የተባበሩት አረብ ኤምሬትስ ለምጣኔ ሀብት ቅድሚያ የሚሰጥ ፖሊሲን ታራምዳለች ነዳጅ ላይ የተመሰረተውን ምጣኔ ሀብቷን በሌሎች የሀብት ምንጮች ለመደገፍ የምታደርገው ጥረት አንድ አካል ነው በአህጉሪቱ ባሉ ግጭቶች ገለልተኛ ለመሆን ትሞክራለች። ነገር ግን የምጣኔ ሀብትና የወደብ ተጠቃሚነትን ከግምት በማስገባት ወታደራዊ እንዲሁም የመከላከያ ስምምነት መፈረሙ አልቀረም። የተባበሩት አረብ ኤሚሬትስ በአፍሪካ ቀንድና በሳህል ቀጠና ሽብርተኝነትን፣ እስላሚክ አክራሪነትና የባህር ላይ ዘርፍን በመዋጋት ጣልቃ ትገባለች። በ2015 በየመን በሰውድ አረቢያ የሚመራው ጥምረት ውስጥ እጇ ገብቷል። ከጊዜ ወደ ጊዜ ከውጭ ሆና ከመደገፍ ወደ ቀጥተኛ ወታደራዊ ጫና መጥታለች። እንደ አውሮፓውያን አቆጣጠር በ2019 በሳውዲ ከሚመራው ጥምረት በከፊል ወጥታ ከሁቲዎች ጋራ ተቀናቃኝ የሆኑ ታጣቂዎችን መደገፍ ጀምራለች። በሰብአዊ ድጋፍ በኩል አፍሪካ ላይ ጫና ለማሳደር የሚደረገው ሙከራም ተጠቃሽ ነው። የገንዘብ ፈሰስም ታደርጋለች። የወደብ መሰረተ ልማትን ለማሻሻል ድጋፍ ትሰጣለች። በዚህም አካባቢያዊ ፖለቲካዊ ሚናዋ የጎላ ሆኗል። በተያያዘም በአፍሪካ ገበያና ግብይት ያላት ድርሻም ጨምረዋል። የተባበሩት አረብ ኤሚሬትስ ከአፍሪካ በኢንቨስትመንት አራተኛ ደረጃ ላይ ትገኛለች። ከሶስት እስከ አንደኛ ያለውን ደረጃ የያዙት ቻይና፣ የአውሮፓ ህብረትና አሜሪካ ናቸው። ከባረሰላጤ ሀገራት የትብብር ማዕከል ውስጥ በአፍሪካ ቀዳሚዋ ኢንቨስት አድራጊ የተባበሩት አረብ ኤሚሬትስ ናት። በአፍሪካ ያለውን አንድ ነጥብ አምስት ቢሊዮን የሚሆን ህዝብ ፍላጎት ለመሸፈን በኃይል አቅርቦት በወደብ ልማት በማዕድን በግብርና በመሰረተ ልማትና በቴሌኮሙኒኬሽን ዘርፍ ኢንቨስት ታድርጋለች። እንዲሮፒያን አቆጣጠር በ2022 የተባበሩት አረብ ኤምሬት በአፍሪካ አራተኛ የውጭ ቀጥተኛ ኢንቨስትመንት ነበራት። ስልሳ ፕሮጀክቶችም ተዘርግተዋል። ቀዳሚዎቹ ሶስት ሀገራት አሜሪካ 93 ፕሮጀክቶች፣ ፈረንሳይ 78 ፕሮጀክቶች እና ዩናይትድ ኪንግደም ስልሳ አራት ፕሮጀክቶች ናቸው። ኤፍዲአይ ማርኬትስ የተባለው ተቋም ባወጣው መረጃ የአፍሪካ የካፒታል ፍሰት በ49.9 ቢሊዮን ዶላር እንዲሁም የሰራተኞች ቁጥርን በ18600 ሰዎች በቀዳሚነት የምትመራው የተባበሩት አረብ ኤሚሬትስ ናት። ሰብል በማልማት በምግብና በመጠጥ አቅርቦት በስኳርና በሌሎችም ጣፋጮች አቅርቦት ኢንቨስትመንት ጨምረዋል። የባር ሰላጤው አገራት ካለባቸው የለማ መሬት ውስንነት አንጻር የቀጠናውን የምግብ ደህንነት ለማረጋገጥ አፍሪካን የምግብ ቅርጫት ለማድረግ የሚደረገው ጥረት ማሳያ ነው። የተባበሩት አረብ ኤሚሬትስ የአፍሪካን ንግድ ለመሳብም ትሞክራለች። እንደ አውሮፓውያን አቆጣጠር በ2022 በዱባይ ዓለም አቀፍ ቻምበር የተመዘገቡት 26420 የአፍሪካ ተቋማት ናቸው። ቻምበሩ በጆሃንስበርግ፣ በናይሮቢ፣ በማፑቶና በአክራ ቢሮዎች አሉት። የዱባዩ ጃባል አሊ አውሮፕላን ማረፊያ የኤዥያና የአፍሪካ ድልድይ የሆነውን በዚህ መንገድ ነው። የተባበሩት አረብ ኤሚሬትስ ቅድሚያ ከምሰጣቸው ጉዳዮች አንዱ ወደብ ነው። ተንታኞች እንደሚሉት የተባበሩት አረብ ኤሚሬትስ ወደቦችን መጠቀም አፍሪካ ላይ ያላትን ጫና እያጠናከረች ነው። መቀመጫውን ዱባይ ያደረገው ዲፒ ወርልድና አቡዳቢ ያለው አቡዳቢ ፖርትስ ግሩፕ ዋነኛ የወ ደብ ጉዳይ አሳላጭ ናቸው። ሁለቱም ተቋማት ከልዑላን ቤተሰብ ጋር ትስስር እንዳላቸው ይታመናል። ከወደብ በተጨማሪ ሌሎች መሰረተ ልማቶችና የምጣኔ ሀብት ቀጠናዊ ላይ ኢንቨስት ታደርጋለች። ዲፒ ወርልድ እንደሮፒያን አቆጣጠር ከሁለት ሺ ስድስት ጀምሮ የወደብ አስተዳደር ኃላፊነት እየወሰደ ነው። የጅቡቲ ዶራሌ የኮንቲነር ተርሚናል አንዱ ነው። እንደሮፒያን አቆጣጠር ሀያ አስራ ስምንት ላይ ጅቡቲ መልሳ ማስተዳደር ጀምራለች። የሞዛምቢክ ማቱቦ የኮንቲነር ተርሚናል ሌላኛው በተባበሩት አረብ ኤሚሬት ስር የሚገኝ ነው። ሌሎች በዲፕ ወልድ ስር ያሉ ወደቦች ቀጣዮች ናቸው። አልጄሪስ ወደብ እና ደጀን ወደብ፣ ሳካና ወደብ፣ ዳካራ ወደብ፣ ኒያንዴ ወደብ ሴኔጋል፣ በርበራ ወደብ ሶማሊላንድ፣ ቦሳሶ ወደብ ፑንትላንድ፣ ኪጋሊ ወደብ ሩዋንዳ፣ ሩዋንዳ ወደብ አንጎላ፣ ባናና ወደብ ዲሞክራቲክ ሪፐብሊክ ኮንጎ እና ኮማቲ ወደብ ደቡብ አፍሪካ። የአፍሪካ ወደቦች ኢንቨስትመንትን የተቀላቀለው አቡዳቢ ፖርትስ ግሩፕ እንደ አውሮፓውያን አቆጣጠር በ2016 ማስተዳደር የጀመረው ወደቦች ደግሞ አቡ ኦማና ወደብ ሱዳን፣ ሳፋጋ ወደብ ግብጽ፣ ፖይንቲ ኖየር ዲሞክራቲክ ሪፐብሊክ ኮንጎ ና ዳረሰላም ፖርት ታንዛኒያ ናቸው። የተባበሩት አረብ ኤሚሬትስ በንግድ በምጣኔ ሀብት በባህር በር ና በኢኮኖሚያዊ ፖለቲካዊ ረገድ ያላት ፍላጎት ከአፍሪካ ቀንድና ከሳህልን ቀጠና ጋራ እንድትቀራረብ ምክንያት ሆኗታል። በበርበራ ወደብ የምታደርገው እንቅስቃሴ ወደቡን ወደ ቀጠናዊ መዳረሻ ለመቀየር ያለመ ነው። በህዝብ ቁጥር ከአህጉሪቱ ሁለተኛ ከሆነች ኢትዮጵያ ጋርም ትስስር አላት። አውሮፓውያን አቆጣጠር በ2010 ኢምባሲ ከከፈተች በኋላ በ2013 የዱባይ ቻምበር ቢሮን ከፍታለች። ይህ ቢሮ የተባበሩት አረብ ኤምሬትስ ወታደራዊ ትብብርን በማጠናከር የአፍሪካ በር ተደርጎ ይወሰዳል።